ን እስር ቤት ላይ ያሉት እንግዲህ እንመጣበታለን ቀጣይ፣ ለጊዜው ግን በእኛ ምክንያት መከራን የተቀበለና በሰላም በጤና በፍቅር አደርሳችሁ ሰው ጋር የተጣላችሁ እንዳላችሁ እናውቃለን። ኢቨን ከስራ የተባረራችሁም እንዳላችሁ እናውቃለን። በጣም ለእናንተ ቃላት የለንም፣ በምን እንደምናመሰግናችሁ ማለት ነው። መሞት የለባቸውም ብላችሁ እዚህ ስማሽ ድረስ ሄዳችሁ፣ ከቤተሰብ ጋር የተጣሉ አሉ፣ ከስራ የተባረሩ አሉ እየታሰሩ አሉ በዋስ የወጡ አሉ። ይህንን ሁሉ መጽዋዕት የከፈላችሁ እንዳላችሁ እናውቃለን። እና በጣም እኔ እንጃ እኔ ለእናንተ ምን ቃል እንደሚገልጸው ማለት ነው። በስድስተኛ ደረጃ ይህ ችግር ከመፈጠሩ በፊት አስቀድማችሁ ከሀገር ብትወጣ እንደዚህ ብትሆኑ ስትሉን ስመክሩን የነበራችሁ በአካል የምታቁን ሙስሊሞች፣ በተለይም አባሽ ሙስሊሞች ችግሩ ከተፈጠረ በኋላ ደግሞ አንዳንድ ነገሮችን በማመቻቸት ምን ማድረግ እንዳለብን ስጠቁሙን የነበራችሁ ሀገር ወዳድ የሆናችሁ ሙስሊሞችን እናመሰግናለን ማለት ነው። የጽንፈኛው ገንዘብ እየለቀመ ለማረድ የሚያነሳሳው ክንፍ እንዳለ ሁሉ በተቃራኒው ደግሞ ለእኛ ሽፋን ሲሰጡት የነበሩ እና ከዛው መረጃ እየሰበሰቡ ከእነሱ ምን እየተካሄደ እንደሆነ ሲነግሩን ነበር አስቀድሞም ይህንኛው ከመከሰቱ በፊት ዋትሳፕ ላይም ገንዘብ ሰብስበው ነበረ፣ እኔን ለማስገደል እና፣ ታስታውሳችሁ ፒያሳ ላይ ፎቶ የለቀኩላቸው አራዳ ጊዮርጊስ ቁጭ ብዬ ቤተክርስቲያን ውስጥ ፎቶ የለቀቁላቸው። አይ እኔን የሚጠብቀኝ እግዚአብሔር ነው፣ እናንተ ገንዘብ ስለሰበሰባችሁ አገሉንም የሚል ነው። ገንዘብ ሰብስበው በድብቅ ለማስገደል ተሞክሮ ነበረ። ይህንም መረጃ አውጥተው የሰጡን ሙስሊሞች ናቸው፣ ይህንን የረዱን ጤናማ ሙስሊሞች በግድያ የማያምኑ ሀባሾቹ ከነኚዎቹ የተለዩ ናቸው። እነሱን ልናመሰግናቸው እንወዳለን። በሰባተኛ ደረጃ ላይ የህግ አካላትን ልናመሰግን እንወዳለን። የህግ አካላት የመንግስት ኃላፊዎች፣ በድምሩ በሙያቸው በተለያየ ዘርፍ ላይ በዚህ ዙሪያ ያሉ ምን ማድረግ እንዳለብን ሲያማክሩን ነበረ እንደዚህ እንደዚህ አድርጉ ይህንን እንደዚህ አድርጉ ከወጣን ጀምሮ እስከ ዛሬ አሁንም ወደፊትም አብረውን ይሆናሉ ብለን ተስፋ እናደርጋለን ከተራ በሚባል ከፖሊስ እስከ ትልልቅ ባለስልጣናት ድጋፍ ሲሰጡን ነበረ አመራሮች አመራር ሲሰጡን ነበር እንዲህ ብታደርጉ እንደዚህ ቢሆን እንደዚህ ብታደርጉ እንደዚህ ቢሆን የሚለውን እያንዳንዱኛ ጋር ያለውን እውነታም አስረድተናቸዋል እንዲቴል እስልምና ያው ስላልተነካ ነው ማለትም፣ እስከዛሬ በዚህ መጠን ተተችዞ ስለማያውቅ አዲስ ስለሆነባቸው ነው ሰው ከዛ አንጻር ስለሆነ ስለማያቁት ነው። እናንተ መረጃ አላችሁ፣ መረጃችሁን አይተናል። ነገር ግን ይህ ምንም ማያውቀው ማህይሙ ህዝብ የተወሰነው ገንዘብ እንደዚህ ይሰጠሃል ሲባል ህይወታችሁን አጉል ሊያደርግ ይችላል። ስለዚህም እንደዚህ እንደዚህ ብታደርጉ የተሻለ ነው በሚል የህግ አካላቶች ሲያማክሩን ነበረ። እያንዳንዳቸው ከሌ ከሌ ብሎ መዘርዘር ነው የሚከብዱላችሁም እናመሰግናችኋለን። ስምንተኛ ላይ በልዩ ሁኔታ ከቤታችን ስንሰደድ እንደምታውቁት ያው ጀማው እንዳለ ተሰብስቦ መጥቶ አታክ ሊያደርጉን ነው ቤታችን የመጡት ስንወጣ በለበስናት ቲሸርትና ሱሬን የወጣ ነው። በወጣንበት ሰዓት ላይ ደግሞ የግድ ማረፊያ ያስፈልጋን ነበረ። ዘመናዊ ቅንጡ ቤቱን የለቀቀልን ወንድማችን የቤተ ክርስቲያን ልጅ አለ። በጣም እናመሰግነዋለን፣ እጅግ ዘመናዊ ቤት፣ በዛም ደግሞ ምንም ሳይጎልብን እንድንቀመጥ ለተወሰነ ጊዜ ላደረገልን በጣም እናመሰግናለን ማለት ነው። በዘጠነኛ ደረጃ ከሱ ቤት በወጣንበት ሰዓት ደግሞ እንዲሁ የቤተ ክርስቲያን ልጅ የሆነ ወንድማችን እሱም ዘመናዊ ቤቱን ቁልፉን እና መኪናውን ሰጥቶ እንደፈለጋችሁ እስከፈለጋችሁ ድረስ ተቀመጡበት ብሎ የሰጠን ወንድማችን በጣም ሀምብል የሆነ እንጃ፣ በምን አይነት ቃላት ልገልጸዋለሁ እንደምችል አላቅም። እያንዳንዱ ነገር የሚያስፈልጋችሁን ምን እንትን ልበል እያለ ሁሉን ነገር እስከ ቤቱ እስከ መኪናው የለቀቀልን በጣም እናመሰግናለን። አንተንም በአስረኛ ደረጃ ሶሻል ሚዲያው ላይም አብራችሁን ስትጮሁ ለእኛ ስትጮሁ የነበራችሁ ብዙዎች አላችሁ። ሁላችሁንም እናመሰግናለን። ሁላችሁም ከሌ ከሌ ብለን መጥቀስ ሊከብደን ይችላል። ልክ እንደ ዲያቆን እዝቅያስ ቢ አንድ ቀን ነው መሰለኝ ላይቭ ላይ የተገናኘ ነው። ብዙ ስትጮሁልን የነበራችሁ አላችሁ። መምህር ዘመርኩን በቀለ አይ ቲንክ መምህር ዘመርኩን በቀለ እንኳን እኔ ብዙ ጊዜ ተችቼዋለሁ እና ስርኛ ሲጮህ እንደነበረ ቪዲዮችን አይቻለኝ እና አስቀድሞ ተችቶኛል ብሎ ዘመድኩን በቀለ እኔን ከመተቸት ይልቅ አይ አትሊስት ለቤተ ክርስቲያን ነው እሱም የቆመው ብሎ ከጎኔ ስለቆመ መምህሩ ዘመድኩን በቀለን እንዳደረክልን ትብብር እናመሰግናለን ማለት ወዳለውኝ ማለት ነው። በአስራ አንደኛ ደረጃ በተለየ መልኩ ልናመሰግናቸው የምንወደው በምንም ልናወዳደራቸው የማንችል ህይወታቸውን ለእኛ የሰጡ በተለይም እነሱ ሰዓት ላይ ልክ ምጣድ ላይ ትኩስ ምጣድ ላይ እግራቸውን በባዶ እግር ቆመው ለእኛ ህይወታቸውን የሰጡ ቃላት የማይገልጸው በአረብ ሀገር የሚገኙ ሴት እህቶቻችንን ከወንበራችን ብድግ ብለን ማመስገን እንወዳለን። እነሱን ከልብ እናመሰግናለን። ቴድሮስ ራሱ ከወንበሩ ብድግ ብሎ ቆሞላችኋል። ከልባችን እናመሰግናችኋለን። ይሄ ነው ይሄ ነው ማለት ይከብደኛል። በአረብ ሀገር የምትገኙ ሴት እህቶቻችን አይደው ነው፣ ትንሽ አግሬሲቭ ነኝ። ሴቶች በዚህ መጠን ለእኔ ለእኛ እንደዚህ እሳት ላይ ሆናችሁ ምቹ ቦታ ላይ አይደለም፣ በዚህ መጠን ስላላችሁልን ከልብ እናመሰግናለን። በጣም በጣም ማለት ነው። እና በምንም ማትደራደሩብን ወንድሞቻችሁ እንደሆን እንደዛ ፊል አድርጋችሁ እንትን ስላላችሁ እኛም ደግሞ ምን ኮራባችሁ እህቶቻችን እንደሆናችሁ እንዲስማን አድርጋችሁናል። ብቻችንን አይደለንም። አንዳንዴ እየተሳቀቅንም ነበረ። እቺ እኮ የምንኖረው ሳውዲ ነው። ወይኔ እንደዚህ ብትሆን እንደዚህ አረብ ድዋይ ብዬ እያልን እየተሳቀቅንላችሁ በጣም እየተሳቀቅን ነበረ። ኢትዮጵያ ውስጥ ሆነው የሚፈሩ ስላሉ የሳውዲ ውስጥ ሆነው እንደዛ ሲታገሉ ስለኛ ማየት በጣም ከባድ ስለሆነ ማለት ነው። በአስራ ሁለተኛ ደረጃ አብራችሁን ለተንከራተታችሁ፣ አብራችሁን ለተሰደዳችሁ ከመጀመሪያው ቀን አንስቶ እስከዛ ድረስ አብራችሁን የተሰደዳችሁ ከቤት እስክንወጣ ድረስ እያንዳንዷን ከምንበላት ምግብ ጀምሮ ከምንተኛበት ጀምሮ ቼክ እያደረጉን ከባለስልጣን እስከ ባለ ሀፍት እየደወሉ እያነጋገሩና ከሌን እንደዚህ በል እያሉ እያንዳንዱን ነገሮችን የህግ አካሄዱንም አብረውን ሲከታተሉ የነበሩ መምህር አሉ። እሳቸውን እንግዲህ ሜቢ በመጽሐፍ ወደፊት እንገልጻችኋለን እንጂ በቃላት ገልጸን ምን ጠግባቸው አይመስለንም። እሳቸው ልዩ ተመስጋኛችን፣ የምናመሰግናቸው ስለሆኑ ማለት ነው ቃለራሳቸው ህይወታቸውን ነው የሰጡን። ህይወታቸውን ሰጥተውን እስከ መጨረሻዋ እስከ ዛሬዋ ቀን አብረውን ናቸው። እንቅልፍ አይተኙም እና በጣም በሚገርም ሁኔታ እኔ በህይወቴ እንደዚህ አይነት መምህር አይቻላግም። በህይወቴ ለራሴ የማፍርበት አንዳንዴ ያለ እኔ እንደዚህ ለሰው አደርጋለሁ እንዴ ብዬ እኔማ እንደዚህ አላደርግም ብዬ በራሴ ይሸማቀቃለሁ። እኛ አንዳንዴ እያሰብኳቸው ማለት ነው እና እሳቸውም በልዩ ሁኔታ እናመሰግናለን። በመቀጠል ሶሻል ሚዲያው ላይ ደግሞ ቀጥ አድርጎ ዞልን እያንዳንዱን ሲመራ የነበረ ታቁታላችሁ፣ ቴዶ ዘሮ ፋይል አይደን ነው። ቴዶ ሰው አምበል፣ ምን ቃል እንደሚገልጸው አላውቅም። እየደወለ ወንድሞቻችን፣ እናንተ እኮ የራሳችሁ አይደላችሁም፣ በቃ የኛ ናችሁ፣ የቤተ ክርስቲያን ናችሁ እያለ ቴዶ እሱም እንዲህ እስከ መጨረሻ ድረስ እስከዛሬ ድረስ አብሮን እየደወለ እያወራን እያንዳንዷን እንዲህ ቢሆን እንዲህ ብታደርጉ እንዲህ እያለ ቴዶ ዘሩ ፋይል አብረን ነበረ እና እኔ ቃላት አይገልጸውም። እሱ እስከነ ቤተሰቡ እስከነ ሁሉ ነገሩ ህይወታቸውን ነው እነሱም የሰጡን። እያንዳንዱ ምንድን ነው የሚያስፈልገው ምን እናድርግ እንዴት እንሆን እያለ ማለት ነው ቴዶም፣ ልዩ ከምናመሰግናቸው ውስጥ ይሆናል ማለት ነው። በጣም የምናከብረህ የምንወድህ ይሆናል። በጣም ነው የምናከብረው፣ ትልቅ ባለውለታችን ስለሆንክ ማለት ነው። ስለዚህ ሁላችሁንም እናመሰግናለን። አስራ ሶስተኛ በቁጥጥር በቁጥር ለመጥራት እንኳን የሚከብደኝ ረብጣ ገንዘብን የመደባችሁልን ደግሞ አላችሁ ማለት ይህን ያህል ገንዘብ ብለን የማንገልጸው ቅድም እንዳልኳችሁ በቲሸርትና በሱሬ በአንድ እንትን ነው ጫማ ነው የወጣ ነው። በየቀኑ ሱሬ እየቀየራችሁ ልበሱ፣ በየቀኑ እንደዚህ ያደርጉ፣ በቁጥር የማይገለጥ ገንዘብ የመደባችሁልን ባለጸጎች እና ምንም የገንዘብ ነገር በፋይናንሻል ነገር ላይ ምንም እንዳናስብ እንዳናስብ ብቻ አይደለም፣ ከኛ ኋላ በመቶዎች ቢመጡ እንኳን የሚትረፈረፍ ገንዘባችሁን መድባችሁ እንደፈለጋችሁ አድርጉት ብላችሁ ያላችሁም ባለጸጎች ከልብ እናመሰግናችኋለን። ይህንን ብቻ ሳይሆን እኛ ሊፈንድ ከማድረግ በተጨማሪ ትልቅ ተቋም መሰራት አለበት። እንደ ቀልድ የተናገርኳት ነበረች። ወይም ታጠፉናላችሁ፣ ወይም የተሻለ ተቋም እንሰራለን ብለናችሁ ነበረ። ትልቅ ተቋም መሰራት አለባችሁ። ያ ያላችሁትን ማቆም የለባችሁም። ስለዚህ እኛ ባለጸጎች ነን፣ ይሄንም ደግሞ በገንዘባችን ማድረግ እንችላለን። ይህንን አጋጣሚ ተጠቅመን ለቤተ ክርስቲያን የሚጠቅም ቀጣይነት ያለው ተቋም መሰራት አለበት በሚል እጅግ በርካታ ገንዘባችሁን ከዚሳ አርጋችሁ ትልቅ ፕሮጀክት እንድናስብና እንዲሰራ የተለያያችሁ የተለያዩ የፕሮጀክት አመራሮች የሆኑ የኛም ፕሮጀክትም እንድናቀርብና ያንም ፕሮጀክት ሜቢ በገንዘብ ብገልጸው በጣም ትልቅ ካፒታል ነው። በጣም በጣም በጣም አለ ነው ካላት ከሚገልጡት በላይ ልናስበውም ማስበን የእሱን ሩብ እንኳን አስበ ነው የማናቀውን ፕሮጀክት መሰራት አለበት ብለው ያንን ኃላፊነት ወስደን እኛ ፈንድ እናደርጋለን። እናንተ ስሩ። ዩኒቨርሲቲዎቹ መከፈት ካለባቸው ይከፈታሉ። ያንን እናደርጋለን ብለው ከጎናችን የቆሙ የድርጅት አመራሮች፣ የድርጅት ባለቤቶች እጅግ ሚሊዮነር የሆኑ በጣም አሉ የሚባሉ እንደ ሀገሪቷም ታዋቂ የሆኑ ባለሀብቶች ከጎናችን ሆናችሁ ይህንን እንድንሰራ እና ወደፊት ኃላፊነት እንድንወስድና የተሻለ ተቋም እንድንመሰርት አምናችሁብን ከጎናችን የሆናችሁ ከጎናችን ለመሆንም ደግሞ ቃል የገባችሁ እናንተን ከልብ አመሰግናለሁኝ ማለት ነው። በእኔ በኩል ከሞላ ጎደል የተውኳችሁን ይቅርታ እያልኩኝ ማለት በስም ያልገለጽኳችሁ ወይንም ደግሞ ያልተገለጻችሁ የመሰላችሁ ካላችሁ ይቅርታ እያልኩኝ ሁላችሁንም አብራችሁን የነበራችሁን ጠቅለል አድርጌ ማመስገን ወዳለሁኝ። ቀጣይ መስራት እንዳለብን እያወኩኝ ማለት ነው። ሁላችሁም እንደ ሃይማኖት ሃይማኖታችን ብላችሁ አብራችሁን የቆማችሁ ሁላችሁንም ማለት ነው። ከሌ ከከሌ ሳንል እናመሰግናለን ማለት ነው። ሜቢ በጲላዶስ በኩል ካለ የተወሰነ በሱ በኩል ያለውን መስማት እወዳለሁ። መልካም አመሰግናለሁ። እፎይ ኦልሞስት፣ ከሞላ ጎደል በሚባል ሁሉም በሚባል ደረጃ ሁሉም ሰው የተመሰገነ ይመስለኛል ከሞላ ጎደል። ምናልባት ደረጃ ደረጃ የምትሉ ሰዎች ነበሩ። ቀለል እንዲለን ያው ጽሁፍን የሚጻፍ ነው በጋራ ነው እና ደረጃ አንድ ሁለት ሁለት ያስቀመጥ ነው የጋራን ያስቀመጥ ናቸው ማለት አእምሯችን ላይ የመጣውን ብዙ ስራ ምንትን የማይልበትን ማለት ነው። አትሊስት ለጊዜውም ቢሆን እስካሁን ባለው መንገድ የአንበሳውን ሚና ለተጫወቱት ለምናውቃቸው፣ ላየናቸው ምክንያቱም አብዛኛውን ጊዜ ኦንላይንም ስላልነበረን ማለት ነው በሰማ ነው ነው ስለዚህ በደንብ ቀስ እያለን የምናመሰግናቸው ሰዎች ይኖራሉ ማለት ነው አንድ ሁለተኛ ምናልባት እዚህ ዝርዝር ውስጥ የሌሉ የሌሉ ብዙዎቹ ስማቸውን እንዳይጠራ የሚፈልጉ እኛም አንጠራቸው ወይም ሂንት የሰጣቸዋሉ የአንበሳውን ልበለው እንዴት ምይ ላስቀምጠው አላውቅም ከእግዚአብሔር ያገኛሉ ምንም ዘሆል ማለት ነው ከኛ በላይ ቤተሰብ እያላቸው ልጆች እያሏቸው የሪስክን መጨረሻ ጥግ ድረስ ሄደው ለክርስትናቸው ስለማተባቸው ብለው በኛ የተነሳ ብዙ መከራ ያዩ ሰዎች አሉና፣ እነሱን ድጋሜ ከመቀመጫ የተነስቼ ራሱ ማመስገን ካለብኝ፣ እግዚአብሔር ይከፍላል። እንግዲህ አመሰግናለሁ ማለት ነው፣ ሁላችንም እኔም እፎይም በጣም በጣም በጣም ነው የምናመሰግን። በዚህ ልክ ማንም የሚያደርጋል ብለን ስለማናስብ ማለት ነው አብዛኞቹ ደግሞ የማናውቃቸው ሰዎች ስለነበሩ አመናቸው ምናምን የነበሩ ሰዎች ሳይሆኑ ማናውቃቸው በክርስቶስ ክርስቲያን ተብለን ከተባሉ ከህብረቱ አንድ የሆነ ወንድሞች የሆነ ሰዎች ወንድሞቻችን የመጡ ስለመሆኑ እና በክርስትናው ተስፋ እንዳንኮት የሚያደርጉ ሰዎች ሆኑ። በጣም አግኝተናቸዋል። በጣም በጣም በጣም ማለት ነው፣ እና እግዚአብሔር ያክብርልን። ምናልባት በሰፊው በሰፊው ማለት ነው አንድ በአንድ ዝርዝር እያመጣን የእያንዳንዱን ፖይንት እያስቀመጠን የምናመሰግናቸው ሰዎች ይኖራሉ። ቀስ እያልን እናመሰግናለን። አይ ቲንክ ዛሬ በአንድ ሁሉም ስለማያልቅ ማለት ነው። ሁላችሁም ግን እንድታመሰግኑልኝ ይፈልጋሉ። በተለይ በተለይ አደባባይ ላይ ሳይሆን በውስጥ የሚሰሩ ሰዎችን ማለት ነው። አሁንም ቢሆን በክርስትናው ተስፋ እንዳንቆርጥ አሁንም ቢሆን የምርም ክርስቲያኖች እንዳሉ የምርም ማለት ነው። መጽሐፉን ስናነበው ስንሰብከው፣ ስለወንጌል እንሰደዳለን፣ ስለ ወንጌል እንገደላለን የሚለውን ሁሌ ስንክሳር በጠዋት ሁሌ ስንነበብ ያለውን ነገር በተግባር የሚኖሩ ክርስቲያን እንዳሉ እንድታውቁት ይገባል ብዬ አምናለሁ። አንዳንድ ጊዜ በአይን ስታዩት በህይወታችሁ ሲደረግላችሁና የምርም ክርስቲያኖችን ስታዩቸው የሚገቡ የሚኖሩ ጥቅሶች አሉ። ዝም ብሎ ተነቦ ብቻ ሳይሆን ተኖረው አይቷቸዋቸው ኤክስፔሪያንስ አድርጋቸው የምታውቋቸው ጥቅሶች አሉና እኔ በህይወት ዘመን እንግዲህ አብዛኛውን ነገሮች ከማንበብ በተለየ ብዙ ማላቃቸው ነበሩ። ግን እኔ ላይ በደረሰውና እኔ ጋር በመጡ ሰዎች ብዙንውን ነገር አሁን ጥቅሶቹ ሲነበቡ የምርም ሪሌት አረጋችኋለሁ ማለት ነው። የሚመጡልኝ ሰዎች ይኖራሉ። መጽሐፉ ላይ ብቻ ያሉት ብቻ ሳይሆን በህይወታችንም ያገዙን ሰዎች ከሌ ከሌ እላቸው የምላቸው ሰዎች አይምሮ ላይ ይመጣሉ ማለት ነው። አመስግኑልን ሁላችሁም ማለት ነው። በምትችሉት በጸሎት በምትችሉ ሰዎች ሁሉንም አመስግኑልን። በጣም በጣም ምናልባት የአንደኛው ላይ ስናስቀምጥ የፕሮስታማ ሁሉም ብለን እናስቀምጠናል። በተለይ በእኔ በኩል ላመስግን እግዚአብሔር በሚያውቀው ብዙ ነገሮች ሀፕን አድርገዋል። ወደፊት ምናልባት በዝርዝር ልመጣበት ይችላሉ። አሁን ግን ስም እየ አጠቃላይ ድፍን አድርጌ ፕሮቴስታንት አማኝ የሆኑ ማለት ነው ሰዎች ህይወት ከማትረፍ በላይ እያደረጉልኝ ሰዎች አሉና እነሱንም እግዚአብሔር በጣም በጣም በጣም በጣም ያክብርልኝ። ይሄ በአንድ ህብረት ውስጥ ባንሆንም ነገር ግን ሰውነት ይዟቸው አንዳንድ ከምንጠብቃቸው ሰዎች በላይ መጥተው ህይወት እስከ ማዳን የደረሱ ሰዎች አሉ እና እግዚአብሔር ያክብርልን። ወደ መንጋው ተቀላቅለው ደግሞ በአንድ ቤተክርስቲያን አብረን የምናስቀድስበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ወደ መንጋው ወደ ህብረቱ ይቀላቀላሉ ብዬ ተስፋ ማድርጋለሁ። ምድር ላይ ካለው በላይ ማለት ነው፣ እሱ ስለሆነ ዋናው ነው። የምመኝላቸውም እሱ ነው። የመጨረሻ ጸሎት የሚሆነው ወደ አንድ ቤተክርስቲያን መተን አንድ ላይ ሆነን ድነው አብረን ማየት ስለሆነ ማለት ነው። ከዚህ በላይ ምንም ለፕሮፌሽናሎች ከዛ በላይ ብዙ ማለት ነው። ምናልባት ግን ሁለተኛው ላይ የተጠቀሱት ላይ የአመራሮች ማህበር ቅዱሳን አባላት ምናምን፣ እንዲሁም በተለያዩ ህብረት ላይ ያሉ ሰዎችን ስፔሲፊክሊ አንዳንድ ኢንዲቪዥዋሎችን ስም መጥራት ካለብኝ ወደፊት ልጠራ እችላለሁ። በጣም በጣም በጣም በጣም ነው የምናመሰግነው እጅግ በጣም ማለት ነው ከ እያንዳንዷ መስመር ጀምሮ እስከ መጨረሻው ድረስ የተከተሉን ሰዎች ናቸው እና እነሱን በጣም አመስገን እፈልጋለሁ። በጣም በጣም ከዛ ባለፈ ደግሞ በጥርትም ተብሏል እጅግ በጣም ብዙ ብዙ ማለትም እንደ ቁም ነገር ማለት በጣም ሲሪየስ አድርገን ያለያዝ ነው። ነገር ግን ቀድሞ ሲመጡልን የነበሩ ነበሩ እና ደጋግሞ ስንጠየቅ ነበረ የክርስትና ስማችሁ ማን ነው እየተባለ ማለት ነው እና ግራ እስከሚገባን ድረስ ነበርና አይ ቲንክ በእኛ ሳይሆን በእኛ በወዳቂዎቹ በተራዎቹ ሰዎች ሳይሆን በአባቶቻችን ጸሎት ነው እስካሁን ያለ ነው እና በደንብ አግዙ፣ በጸሎት አስቧቸው አባቶቻችንን። በእርግጥ እኛ እንትን አንልም፣ ግን በሚችሉት ሁሉ ምናልባት በብዙ ነገር ገዳማውያን ይቸገራሉ እና እገዛ ይመጣ ሰዓት ተባበሯቸው በደንብ በደንብ፣ ምክንያቱም እኛ አሁን በህይወት ቆመን እንድንሄድ ያደረጉ የእነሱ ጸሎት ስለሆነ ማለት ነው። በደንብም ስለማምንበት የእነሱ መኖር ከማቴሪያል ባለ ምናምን ነገር ሳይሆን በጸሎታቸው ቀጥ አድርገው የያዙን እነሱ ስለሆኑ ሊመሰገኑ ይገባል። በጣም እጅግ በጣም ማለት ነው። ያው ወደ ምሕረት መምህራን ተጠቅሰዋል። ላው ሊቀባባትም አንዳንድ አንዳንድ ማመስገን እንፈልጋለን። አብዛኛው ግን ትንሽ ችግር አለ። ሜይ ቢ እሱን ከስ ሁለተኛው ዙር ላይ እናያለን። ምናልባት በየቦታው ስንሄድ በየቦታው ምናልባት እፎይ ፖስድ ሆናል? ይሰማል ድምጽ ያለ፣ ከታች ያላችሁ ይሰማቸዋል፣ ይሰማል።